መጋቢት 30 ከጅቡቲ ዶራሌ ወደብ ተነስታ ወደ ኢትዮጵያ ጉዞዋን ጀምራ ለሁለት ወራት እጅግ አስቸጋሪ በሆነ ምድር መልክዓ ምድር እያለፈች ጥንቃቄ የታከለበት ጉዞ እያደረገች የምትገኘው ጣናነሽ ሁለት ጀልባ ዛሬ ደግሞ አዳማ ከተማ ገብታለች። ግንቦት ሰባት ቀን ወደ ኢትዮጵያ ከገባች ጀምሮ ላለፉት አንድ ወራት ገደማ በአፋር ክልል የተለያዩ ከተሞችን እያቆራረጠች ነበረ፣ ጉዞዋን ስታደርግ የቆየችው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን ባልደረባችን ዮሐንስ ፍስሐ በቀጥታ መስመራችን ላይ ተገኝቷል። ዮሐንስ ስ እንዴት ቆይተሃል? ጣናነሽ ጀልባ እንግዲህ አዳማ ከተማ ገብታለችና፣ በአጠቃላይ ስትገባ የነበረው አቀባበል እንዲሁም ድባቡ ምን ይመስላል? አመሰግናለሁ መታሰቢያ እንግዲህ ቀደም ብለን በመረጃውም ለተመልካቾች ለማድረስ እንደሞከርነው ጣናነሽ ሁለት ጀልባ ባለፉት ወራት ከጅቡቲ ዶላር ወደብ ተነስታ ኢትዮጵያ ድንበር ዘልቃ እስከገባችበት ጊዜ ድረስ በርካታ ወጣ ውረዶችን አልፋለች። የኤሌክትሪክ መስመሮች እየተነሱ፣ የቴሌኮም መስመሮች እየተነሱ፣ የፌዴራልና ሌሎች የጸጥታ አካላትም እንግዲህ እሷን እያጀቡ በሰላም ዛሬ አዳማ ገብታለች። አዳማ ስትገባ የነበረውን አጠቃላይ ድባብ ለማስቃኘት ሞክረናል። እንደው ጣናነሽ ሁለት ወደ ኢትዮጵያ መግባቷ ምን አንድምታ አለው የሚለውን ደግሞ እንዲነግሩን አጠገቤ እንግዳሉ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ዋና ስራ አስፈጻሚ ዶክተር በሬሶ አመሎ ናቸው። ከእሳቸው ጋር ቆይታ አድርጋለሁ። ዶክተር እንኳን ደስ ያለት። እንደው የጣናነሽ ሁለት መርከብ ወደ ኢትዮጵያ ጀልባ ወደ ኢትዮጵያ መግባቷ አንድምቷ ምንድን ነው? ከጀልባ ባሻገር ልዩ አንድምታ አለውና እስቲ ይህንን ይንገሩ። አመሰግናለሁ። ሁላችንም እንኳን ደስ ያለን። ጣናነሽ ሁለት እንደተባለው ጅቡቲ ከደረሰች ትንሽ ቆይታ አለች። ትንሽ ጅቡቲ ጀምሮ እስከ ኢትዮጵያ ድንበር ድረስ የምሰራ ማንገድ ነበረ። ይሄንን ማንገድ የምሰራ የጅቡቲ መንግስት ነው እና ይሄንን እንዲሰሩ ደግሞ የዲፕሎማሲ ስራ ይጠይቅ ነበር ና የኢትዮጵያ ኤምባሲ በጅቡቲ ክቡር አምባሳደር ብርሃኑ ጸጋይና ቲማቸው ከፍተኛ ጥረት በማድረግ ከኛው ጭምር ማንገዱ ተሰርቶ ካለቀ በኋላ መንቀሳቀስ ጀመረች። ና እና ስትንቀሳቀስ ወደ ኢትዮጵያ ማምጣት ነበረባት ጣና ነሽ ሁለት የክቡር ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን የቱሪዝም መዳረሻ ለማድረግ ሀገር በቀል ኢኮኖሚ እቅድ አቅደው እየሰሩ ያሉት ስራ አንዱ አካል ናት። ስለዚህ አሁን እንደሚታወቀው ጎርጎራ በክቡር ጠቅላይ ሚኒስትር ኢኒሽቲቭ ተሰርቶ ጣና ላይ በጣም ከፍተኛ የቱሪዝም መዳረሻ የሚሆን ልማት ተገንብቷል። ስለዚህ ጣናነሽ የዛ አካል ለማሆን የታሰበችና በክቡር ጠቅላይ ሚኒስትራችን አቅጣጫ ሰጭነት የመጠችና የገባች ያለች መርከብ ጀልባ ናት። ስለዚህ ይሄንን ስናይ እንድምታው በኢትዮጵያ ቱሪዝም ላይ ትልቅ እድገት እምርታ መጨመርን ነው የምናው በሷ። ኢንፋክት ጀመርን እንጂ የመጨረሻ አይደለም። ጎርጎራ ላይ የጀመርነውን ወደ አርባ ምንጭ ክቡር ጠቅላይ ሚኒስትር እዛም የሰሩት ስራ አለ። ቱሪዝም መዳረሻ የማድረግ አርባ ምንጭ ላይ በጣም የተሰራ ስራ አለ። ጎርጎራ ብቻ አይደለም። ኢትዮጵያን ያማከለ ኢትዮጵያን የሀገር ውስጥ የውሃ ትራንስፖርት ማነሻ በማድረግ ቱሪስቶች ከውጭ ከሀገር ውስጥ መዳረሻ የሚያደርጋቸው ስራዎች እየተሰሩ ነው ያሉት። ይህንን ተከትለን ራዕያቸውን የጠቅላይ ሚኒስትሩን ራዕይ ተጋርተን የምንሰራ ስራ ነው እና እንድምታው በጣም የኢትዮጵያን ልዕልና የኢትዮጵያን ብልጽግና የሚያረጋግጥ ነው። ይህንን የምታየው ልክ ጀልባ በደረሰችበት ቦታ ላይ ከጅቡቲ ወጥታ ኢትዮጵያ ድንባር እስከገባች አፋር ላይ ከመጀመሪያ እስከ መጨረሻ ህዝቡ አጅቦ የኔ ነው ብለው ለልማት ምን ያህል ቁርጠኛ እንደሆነ ህዝቡ ምን ያህል ልማትን እንደምፈልግ ምን ያህል የጠቅላይ ሚኒስትርን ራዕይ ሼር እንዳደረገ ህዝቡ የሚያሳይ በዚህ ነው ያየ ነው። ወጣቱ፣ ሴቱ፣ አዛውንቱ አልቀረም አጅቦ እየሸኘ እየሸኘ ልክ ፖሊስ አለ፣ ከፖሊስ በላይ ህዝቡ ራሱ እያጀበው እዚህ የኦሮሚያ ክልል ስገባ ድረስ ደርሷል። ኦሮሚያ ሲደርስም ደግሞ የኦሮሚያ ክልል መንግስት በአቶ ክቡር ምክትል ፕሬዝዳንት አቶ አወሉ አብዲ ከመጀመሪያ እስከ መጨረሻ ትዕዛዝ እየሰጡ እየመሩ ከኦሮሚያ ክልል ዛሬ አዳማ እስክትገባ ድረስ እሳቸው ከኛ ጋር እየመሩ ነበር። ስለዚህ ህዝቡም ደግሞ እንደምታዩ አዳማ ላይም መተሃራ ላይም ወለንጭት ላይም ህዝቡ ጀልባ የመጣች ብሎ በቦታ ሳይገደብ በክልል ሳይገደብ የምትሄድበትን ቦታ በሰላም እንድትሄድ እያደረገ ያለው ነው። ስለዚህ ይሄ እንድምታው ምንድን ነው የመስለው ብለህ ብታይ የኢትዮጵያ ብልጽግና አይቀሬ መሆኑን የሚያረጋግጥና የኢትዮጵያ ልማት የኢትዮጵያ እድገት መልክ ደረጃ ላይ እንደደረሰ በተለይ ከለውጡ በኋላ እሱን የሚያሳይ ነው በጀልባው ላይ ያየ ነው አመሰግናለሁ ዶክተር እንግዲህ ተመልካቾቻችን በየከተሞቹ ከአዳማን በኋላ ያለውን እንቅስቃሴ አሁንም እየተከታተልን ወደ እናንተ የምናደርስ ይሆናል መታሰቢያ ወደ አንቺ ልመልስሽ እናመሰግናለን ዮሐንስ መልካም ቀን